እኔ ምለው ማለት ነው ደስ የሚላል እንደ ስማይልም ማለት ነው ቪዲዮ ጋሽዬ ሩታ እና አብርሽን አስታርቋቸዋል። እዚህ ጋር የተመቸው ማለት ነው። ሰላም፣ ሰላም ውድ ፋሚሊዎች እንዴት ናቸው? ደህና ናቸው። ዛሬ ማለት ነው አብርሽና ሩታ ስለታረቁ ደስ ብሎኛል። በአንድ በኩል ደግሞ ሩታ አልቀርም ሄዳለሁ ስላለችን በጣም ቅር ብሎኛል። ሩታዬ ከታረቃችሁ ጋሽዬ እንዳሉ ያው ጋሽዬ ትሂድ ነው ያሉት ማለት ሊለቁሽ አይደለም፣ ግን የእሳቸው እንትን የገባው ይገባዋል። እና ጋሽዬ መተው ሰላም ስላወረዱ ሩታና አብሬ ስለታረቁ እንሻአላ ታርቀው ደግሞ በአንድ ላይ ቪዲዮ ይመጡልናል ብዬ ተስፋ አደርጋለሁ። ተነጋግረው ነገሩን ይፈታሉ ብዬ ተስፋ አደርጋለሁ። ያው ወጣት ሲባል በንግግር ነው የሚያምነው ማለት ነው እና እነ ጽጌም ያው ከህይወታቸው ወጥተዋል። ዛሬ ግን ሁለታችሁ ተነጋግራችሁ ነገ ደግሞ አዲስ ነገር ይዛችሁልን እንደምትመጡ ተስፋ እናደርጋለን ማለት ነው እና ሮታዬ ደግሞ የምትሄጂበትን ቦታ ብታቆሚ ደስ ይለኛል። እኔ ምክንያቱም ትዳር ቀልድ አይደለም። ዝም ብለሽ ጥለሽ የምትሄጂ ነገር አይደለም። ዋጋ ከፍለሽበታል። ብዙ ነገር ማለት ነውና ያው ጋሽዬ እንዳት አንቺ ማለት አብሮሽ ነው። አብሮሽ ማለት አንቺ ነሽ ማለት ነው። ዝም ብለሽ ተነስተሽ መሄዳችሁም እሱም ተነስቶ መሄድ አይችልም እና ቃለን በጣም ጎትቶሻል። በጣም ጥፋት አትፍቷል። ያው በዛም ልክ ደግሞ አንቺ ድርሽ መልሰሻል ማለት ነው። ከፍለሸዋል እሱንም ለአንቺ ምን አይነት ስሜት እንዳለው አውቀሻል ማለት ነው እና በአንድ ላይ ትመጡልናላችሁ አላችሁ፣ እንደ በፊታቸው ናችሁ ትመጡልናላችሁ ብዬ ተስፋ አደርጋለው እና ደግሞ ፈጣሪ ይጨመርበት። ነገ ምርጥ ቪዲዮ እንጠብቃለን በአብርሽ ቤት ማለት ነው። እና ቤተሰቦች፣ እስኪ ደስ ያላችሁ ለኮሜንት ላይክ አበረታቱኝ ማለት ነው።